እንኳን ደህና ቆያችሁ። እጅግ በጣም ከባድ ነው መንገዱ። የሚገርመኝ ነገር እያደረግን ነበርና፣ ይህ መንገድ ያለንበት ሰፈር ይባላል። እናም ደግሞ የመንገድ ችግር እኔ ከሀገር ቤት እየመጣሁ ነው። መቐለ ከተማ ነዋሪ ነኝ። እንደምታዩት መንገድ እናቶች አምቡላንስ ማትወጣበት፣ እናቶች በየቀኑ የሚሞቱበት ከመቀሌ 15 ኪሎ ሜትር ላይ የምትገኝ የትግራይ ዋና ከተማ መቀሌ እንብርት የሆነችው እንድርታ አቅራቢያ ስር የምትገኝ ቀበሌ እምናን ካላሎ ከምትባል ቀበሌ ነው እየመጣው ያለው። ተወድሜ በጣም ትብብር ታደረጋላችሁ ብለን ተስፋ እናደርጋለን። እኛም ከጎናችሁ ነው። ይህ መንገድ እንዲሰራ ሁሉም ሰው ትብብር ማድረግ አለበት ብዬ አስባለሁ። እውነት ነው፣ እውነት ነው። በጣም እግዚአብሔር ስጥልን። እንደምታዩት እንዳልነው 15 ኪሎ ሜትር ከመቀሌ ርቃ የምትገኘው እምናን ካላሎ እስካሁን እናቶች የሚሞቱባት፣ አረጋውያን ወጥተው ቤተሰቦቻቸውን የማይጠይቁባት ቀበሌ ላይ ነው የምንገኘው። እናንተም ለዚህ ቀበሌ ድምፅ ለመሆኑ ከጂንካ ከውቢቷ ከደቡብ ኢትዮጵያ ስለመጣችሁ እግዚአብሔር ያክብርልን፣ በጣም እንወዳችኋለን። እኛ እንግዲህ አንድ ስንሆን ብዙ ነን፣ ብዙ ስንሆን ደግሞ ብዙ ታምር መስራት እንችላለን። ስለዚህ ይህንም መንገድ ለመስራት ይህንም ከአንተም ምንም አይፈለግም አንድነትን ብቻ አንድ ሆነን ለዚህ አካባቢ ድምፅ ሆነን ይህም መንገድ ተባብረን አንድ ላይ መጨረስ አለብን። ከዚህ በኋላ አንድም እናት በወሊድ ምክንያት ሞት፣ አንድም እናት በመንገድ ምክንያት ሞት የለባትም።